ጤና ይስጥልኝ የተከበራችሁና የተወዳችው የኢትዮ ኒውስ ቤተሰቦች፣ የለት ዜና ውጃችን ነው ጀምረዋል። አዳዲስና ወቅታዊ መረጃዎችን ማስደመጥ ጀምረናል። በቅድሚያ ማርስ ዜናዎችን ነግራቸኋለሁ፣ አብራቸሁ ይቆዩ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና የፋኖ ኃይሎች መካከል የሚደረገው ውጊያና የደፈጣ ጥቃት ቀጥሏል። የፋኖ ኃይሎች አንድ ደረጃቸው አንድነታቸውን ማወጃቸውን ተከትሎ የፋኖ አባላት በተለያዩ መንገድ ደስታቸውን እየገለጹ እንደሚገኙም ተናግረዋል። በሌላ በኩል በአማራ ክልል ያገዛዙ ፖሊስ ኮሚሽን ኮሚሽነር ዘላለም መንግስቴ የአማራ ሕዝብ ሰላምና ደህንነት ከመቼውን ጊዜ በላይ የምናስጠብቅበት ምዕራፍ ላይ እንገኛለን ሲሉ ተደምጠዋል። ዝርዝር አዘጋጅተናል። ህወሓት ህጋዊ እውቅናችን ካልተመለሰ ከፌዴራል መንግስት ጋር የሚያገናኘን ብቸኛ ውል የሆነው የፕሪቶሪያ ስምነት አደጋ ላይ ነው አለም ምርጫ ቦርድ በስምምነታችን መሰረት ግማሽ ክፍለ ዘመን ያስቆጠረው የድርጅታችን ህልውና የያዘውን እውቅና ከሰረዘበት ይመልስልን ያለው ህወሓት ከጠቅላይ ሚኒስትሩ ጋርም ጦርነት ለማስቀረት በድርጅታዊ ጉባኤ የወሰናቸውን ጉዳዮች ጨምሮ መነጋገራችን አሁን ላይ ዋጋ ሳጥቶታል ብሏል። ሰላማዊ ለማድረግ አስበን የእውቅና ሰርቲፊኬታችን ይመለስልን ያለው ህወሓት በአሁኑ ሰዓት እንደ አዲስ ፓርቲ ድጋሚ ተመዝገቡ የሚለው ጨዋታ መጀመሪያው የታገደው እውቅና በአስቸኳይ ይመለስልን የሚለውን ጥያቄ ያስከትሎብናል ብሏል። በዝርዝር እናያለን። በኦሮሚያ ክልል ምስራቅ ቦረና ዞን 18 የመንግስት ሰራተኞች መታገታቸው ሰምቷል። አገዛዙ በስምነት ትጥቅ ፈቶ ከሽመልስ አብዲሳ ቢሮ ጋር ስራ ጀምር ያለውን የኦሮሞ ነጻነት ጦር አካል ነው ተብሎ የሚጠራውንና ሸኔ ሲል በሽብርተኛ የፈረጀውን ኃይል በእነዚህ ግለሰቦች አፈና ጠርጥር ያለው ብሏን። በዝርዝር እናያለን። ፓኪስታን በኒውክሌር ጦር መሳሪያ ላይ የሚወስኑ ከፍተኛ ባለስልጣኖቿ ለስብሰባ ጠርታለችም። በህንድና ፓኪስታን መካከል የተፈጠረው ግጭት አሁን ላይ ሀገራቱን ወደ ከፋ ጦርነት እያስገባቸው በመሆኑ አለም አሳሳቢ ነው ብሎታል። ታዲያ የፓኪስታን መንግስት በኒውክሌር ጦር መሳሪያ ላይ ይወስናሉ የተባሉ ከፍተኛ ባለስልጣኖቿን ስብሰባ መጥረቷን፣ ጦርነቱ ከተጠበቀው በላይ ሊያገረሽ ይችላል ተብሏን በዝርዝር እናያለን። ተመልካቾች ወደ ዝርዝሩ አልፋለሁም፣ አብራችሁ ይቆዩ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና የፋኖ ኃይሎች መካከል የሚደረጉ ውጊያና የደፍጣ ጥቃት መቀጠሉ ታውቋል። የፋኖ አደረጃጀቶች አንድነታቸውን ማወጃቸውን ተከትሎም የፋኖ አባላት በተለያየ መንገድ ደስታቸውን እየገለጹ ይገኛሉ። በሌላ በኩል በአማራ ክልል ያገዛዙ ፖሊስ ኮሚሽን ኮሚሽነር ዘላለም መንግስቴም የአማራ ሕዝብ ሰላምና ደህንነት ከመቼውም ጊዜ በላይ የምናስጠብቅበት ምዕራፍ ላይ እንገኛለን ሲሉ ተደምጠዋል። በክልሉ ግንቦት 1 2017 ዓ ም ምሽት 3 ሰዓት ገድማ ባህር ዳር ከተማ ጎርደም አካባቢ በሁለት ተሽከርካሪዎች ቅኝት ሲያደርጉ የነበሩ የአድማ ብተና ፖሊስ አባላት ከፋኖ ኃይሎች በተፈጸመባቸው የደፍጣ ጥቃት መገደላቸውን የኢትዮንስ የመረጃ ምንጮች አረጋግጠዋል። የፋኖ ኃይሎች ወኩላቸው በዚህ በጨለማ የተፈጸመው የደፍጣ ጥቃት በርካታ የአድማ ብተና ፖሊስ አባላቶቹ መገደላቸውን አረጋግጠዋል። በተመሳሳይ በትላንትና እለት በምስራቅ ጎጃም ዞን ባሶ ሊበን ወረዳ ኮርክና የላም ገጃ አካባቢ የፋኖ ኃይሎች በአካባቢው የተሰማራው የአገዛዝ ጦር ላይ የተቀናጀ ውጊያ ከፍተው ከባድ ወታደራዊ ጉዳት ማድረሳቸውን አስታውቋል። በተለይም የላምገጂ ከተማ የነበረው የአገዛዝ ጦር ሙሉ በሙሉ ከጥቅም ውጭ አድርገነዋል ያሉ የፋኑ የመረጃ ምንጮች፣ በኮር ከተማ በነበረው ውጊያም የአገዛዝ ጦር አመራሮችን ጨምሮ በርካታ ወታደሮችን አጥተዋል ሲሉ ነው ያስታወቁትም። በውጊያው በርካታ የጦር መሳሪያ ከአገዛዝ ጦር እንዳያዙ አክሎ የገለጹ የፋኑ የመረጃ ምንጮች አካባቢው ከአገዛዝ ጦር የማስለቀቅ ስራውም ከፍተኛ ውጤት የተገኘበት ነው ብለዋል። በተመሳሳይ በጎንደር ቀጠና ደራ ወረዳ አንበሳሜ ከተማ የሚገኘው የአገዛዝ ጦር በፋኖ ኃይሎች የሰርጎ ገብ ጥቃት እንደረሰበት ታውቋል። ግንቦት 1 2017 ዓ ም በደቡብ ጎንደር ዞን ደራ ወረዳ አንበሳሜ ከተማ የክልልና የዞን ከፍተኛ አመራሮች የተገኙበት ስብሰባ በተጠራበት ሁኔታ የፋኖ ኃይሎች ወደ ከተማዋ ሰርገው በመግባት ተኩስ መክፈታቸውን ተከትሎም ያገዛዝ ስብሰባ መበተኑን ነው የመረጃ ምንጮቻችን የተናገሩት። ሆኖም በተኩስ የደረሰው ጉዳት እስካሁን ድረስ በግልጽ አልታወቀም። በዚሁ ጎንደር ቀጠና በቋራ መተማና አርማጮ አካባቢ እንዲሁም በጎጃም ጃዊ አገዛዙ ከፍተኛ ወታደራዊ ስምሪት እያደረገ እንደሚገኝ ነው የኢትዮኒስ የመረጃ ምንጮች አስታወቁትም። አገዛዙ በእነዚህ አካባቢዎች ተጨማሪ መከላከያና ድማብትና ፖሊስ አባላትን እያስገባ ኃይሉን ለማጠናከር እየሞከረ ነው የሚሉት የመረጃ ምንጫዎች፣ በፋኑ በኩል ተመሳይ እንቅስቃሴ ስላለ ከባድ ውጊያ ሊቀሰቀስ ይችላል ሲሉም ስጋት አለን ብለዋል። በምዕራብ ጎንደር ዞን ቋራና ምተማ እንዲሁም በጎጃም ጃዊ በተደጋጋሚ በሚካና ዝር ጭምር የታገዘው ውጊያ መደረጉ መዘገባችን ይታወሳል። በሌላ በኩል ከፋኖ ትግል አንጻር ብዙዎች ሲጠብቁት የነበረውም የአራቱ የፋኖ አደረጃጀት ማለትም የአማራ ፋኖ አንድነት በጎንደር፣ የአማራ ፋኖ በጎጃም፣ የአማራ ፋኖ ቤተ አማራና የአማራ ፋኖ በሸዋ ከፍተኛ አመራሮች በአካል ተገናኝተው ለቀናት ጉባኤያቸውን ካደረጉ በኋላ በማዕከላዊ ኮማንድ የሚመራ የአማራ ፋኖ ብሔራዊ ኃይል የተሰኘ ድርጅት በትላንትና ዕለት ይፋ አድርገዋል። ይህን የጋራ ድርጅት ይፋ መሆን ተከትሎ በአራቱም ክልሎች የሚገኙ የፋኖ ኃይል አባላት በተለያዩ መንገዶች ደስታቸውን ሲገልጹ ማረራቸውን የፋኖ የመረጃ ምንጮች ከተለያዩ ስፍራዎች ያረሱን መረጃ ያመለክታል። የፋኖ ኃይሎች አንድነትን ሰራዊቱ በናፍቆት ሲጠብቀው የቆየ መሆኑን በመግለጽ በትላንትና ሁለት አመራሮቹ የአማራ ፋኖ ብሔራዊ ኃይልን ይፋ ማድረጋቸውን ሰራዊቱ እንዳስደስተው ነው መረጃዎች ያረሱን የፋኖ አመራሮችና አባላት የተናገሩት። 13 አባላት ባሉት ማዕከላዊ ኮማንድ እንዲመራ ይፋ ያደረገውም የአማራ ፋኖ ብሔራዊ ኃይል በአማራ ብሔርተኝነት የፖለቲካ ርዕዮተ ዓለም ላይ የቆመ ህዝባዊ ተጋድሎ የሚመራ ሲሆን የድርጅታችን ዋነኛ ተልእኮ እየተደረገ ያለውን የህልውና ትግልና ህዝባዊ አብዮት ማስተባበርና ማቀናጀት ይሆናል ሲል አስታውቋል። የአማራ ፋኖ ብሔራዊ ኃይልና የአማራ ህልውና የሚረጋገጠው ከሌሎች ኢትዮጵያውያን ኃይሎች ጋር በሚደረግ የጋራ ትግል የአብይ አህመድ አገዛዝ በማስወገድ በምትኩ በሽግግር ሂደት የሚገነባ የጋራ መንግስት ምስረታ እንደሆነ እንደሚያምንም በመግለጫው ግልጽ አድርጓል። በሌላ በኩል በአማራ ክልል የአገዛዙ ፖሊስ ኮሚሽን ኮሚሽነር ዘላለም መንግስቴም የአማራ ህዝብ ሰላምና ደህንነት ከመቼውም ጊዜ በላይ የምናስጠብቀው ምዕራፍ ላይ ነን ይላሉ። በቅርቡ በኮሚሽነርነት የተሾሙት ዘላለም መንግስቴ የአማራ ክልል ፖሊስ ኮሚሽን የመቶ ቀናትን እቅድ አስተዋውቃለሁ በሚል ዛሬ ባልደረቦቻቸውን በሰበሰቡበት ወቅት ነው። ወሳኝ ምዕራፍ ላይ ነን ሲሉ የተደመጡትም ኮሚሽነር ዘላለም መንግስቴ አሁን ላይ የፖሊሲ መነሳትና የከፍታ ዘመን ጀምሯል ሲሉ መናገራቸው ተሰምተዋል። የዚህ ንግግራቸው ማሳያ ተግባራት ግን ኮሚሽነሩ ሲያብራሩ አልተደመጡም። ህወሓት ህጋዊ እውቅናችን ካልተመለሰ ከፌዴራል መንግስት ጋር የሚያገናኘን ብቸኛም ሰነድ የሆነው የፕሪቶሪያ ውል አደጋ ላይ ነው አለም። ምርጫ ቦርድ በስምምነታችን መሰረት ግማሽ ክፍለ ዘመን ያስቆጠረውን የድርጅታችን ህልውና የያዘውን እውቅና ከሰረዘበት ይመልስልን ያለው ህወሓት ከጠቅላይ ሚኒስትር ጋር ጦርነትን ለማስቀረትና በ14ተኛው ድርጅታዊ ጉባኤ የወሰናቸውን ውሳኔዎች ሁሉ ሰላማዊ ለማድረግ የእውቅና ሰርቲፊኬታችን ይመለስ ብሏል። ትሰርዛለ በሚል ምርጫ ቦርድ ያስቀመጠለት ጊዜ ገደብ የቀሩት ሁለት ቀናት ሲሆን ህወሓት በአሁኑ ሰዓት ታዲያ እንደ አዲስ ፓርቲ ድጋሚ መመዝገቡን እርሱት ብሏል። ፓርቲው በትላንትናው እለት ባወጣው መግለጫ ህወሓትና የፌዴራል መንግስት አንዱ ለአንዱ ፖለቲካዊ እውቅና ሰጥቶ ጥቅምት 23 2017 ዓ ም የፕሪቶሪያ ተኩስ አቁም ስምነት ከተፈራረሙ በኋላ የትግራይ ጊዜ አሰራር በህወሓትና በኢፌሪ መንግስት ስምምነት መጋቢት ወር 2015 ተቋቁሞ ስራ እንዲጀምር የተደረገው በውሉ መሰረት ነው ይላል። ድርጅታችን ህወሓት የፖለቲካዊ እውቅና ያስገኘለትን የፕሪቶሪያ ስምነት መሰረት አድርጎ ፖለቲካዊና ድርጅታዊ ስራዎችን ያለማቋረጥ እያከናወነ ቆይተዋል ያለው ፓርቲው ከዚህ ባሻገር ታዲያ የፌዴራል መንግስት ከብልጽግና ፓርቲ ከፍተኛ አመራሮች በይፋ እየተገናኘን የፕሪቶሪያውን ስምምነት ተግባራዊ ለማድረግ የሚያስችሉ ውይይቶችን ማካሄዳችን ይታወቃል ብሏል። ድርጅቱ ታዲያ ህወሓት የፕሪቶሪያውን ስምነት እንዲፈረም በጎ አስተዋጽኦ ካደረጉት ዓለም አቀፍ አህጉር አቀፍና አካባቢ ድርጅቶች ጨምሮ መቀመጫቸውን አዲስ አበባ ካደረጉ የተለያዩ ሀገራት አምባሳደሮች በቀጣይ የተገናኘ ውይይቶች እንደሚያካሄድ ይፋ አድርጓል። ግማሽ ክፍለ ዘመን ዕድሜ አስቆጥሬያለሁ ያለው ያለው ህወሓት የፕሪቶሪያው ስምነት መሰረት አድርጎ ነባሩን ሕጋዊ የዕውቅና ሰርቲፊኬት እንዲመለስ በርካታ ጥረቶችን ማድረጉን ይፋ አድርጓል። ይህም የቀድሞው ኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ የነበሩት ወይዘሪት ብርቱካን ሚደቅሳ ጀምሮ በደብዳቤ ስንጠይቅ የቆየነው ጉዳይ ነው። የታወቀ ጉዳይ በመሆኑ አሁን አዲስ የምናቀርበው አይደለም፣ የድርጅታችን ህልውና ይመለስ ብሏል። ፓርቲው በኢፌሪ የህዝብ ተወካዮች ምክር ቤት ጸድቆ ተግባራዊ እንዲሆን የተደረገውን የአሁን አዲስ ፓርቲ ምዝገባን ጨምሮ ሌሎች የፓርቲ ምዝገባን በተመለከተ የሚሆኑት የተፈጠሩት ሁኔታዎች ሙሉ በግላ ጭኛን የሚመለከት አይደለም ብሏል። አዋጁ ስለ አዲስ የሚመዘገቡ ፓርቲዎች እንጂ የተሰረዘ መመለስ የሚደነግ ግግ ባለመሆኑም የድርጅታችን ህወሓት ጥያቄ መለስ የማያስችል በመሆኑም በወቅቱ እንደማንቀበለው ጭምር ይፋ አድርገናል ያለው ህወሓት ፓርቲው እንደ አዲስ ተመዝግቦ አሁን ላይ አዲስ ሰርተፊኬት ሰጥ የሚለውን የብልጽግና መንግስት ውሳኔን አልቀበልም ብሏል። በዋነኛነት በትግራይ ህዝብ ላይ በተካሄደው ጀኖሳይዳዊ ጦርነት ምክንያት ጉባኤ ሳያካሄድ ቆይቻለሁ የሚለው ህወሓት በዚህም ምክንያት በውስጡ ህገ ደንቡ መሰረት ከዚህም በላይ መራመድ ስለማይችል ጉባኤ ማድረግ ግድ ብሎት ስለነበረ 14ተኛ መደበኛ ጉባኤ ማካሄዱን ህጋዊነት ያለው ነው ሲል አጽድቆታል። በተለይም በወቅቱ 14ተኛ ህወሓት መደበኛ ጉባኤ ማካሄዱን ወደ ጦርነት መግባት ማለት ነው የሚሉ ንግግሮች በይፋ የመሰራጨታቸውን አስ የማስታውሰው ጉዳዩን በማስመልከት ከዐብይ አህመድና ከሌሎች ከሚመለከታቸው አመራሮችና የድርጅት ህወሓት መሪዎች ውይይት ማድረጋቸውን አስታውሷል። ታዲያ በውይይቱ ነባሩን ህጋዊ እውቅና ሰርተፊኬት እንዲመለስላቸው ዳግም ጥያቄ አቅርቦ ይመለስላቸዋል። ከዛም 14ኛ መደበኛ ጉባኤያችሁን ብታካሄዱ ይሻላል የሚል ነበረ ከጠቅላይ ሚኒስትሩ የሰማ ነው ብሏል። ይህን መሰረት አድርጎ ድርጅታችንን ዳግም ጥያቄ አቀረበ። በሐምሊወር 2016 ዓ ም መጨረሻ ሲካሄድ የታቀደው ጉባኤም ለሁለት ሳምንታት እንዲገፋውን ተገደደ። ነገር ግን ይህ ሁሉ ቀን ተጠብቆ የተገባልን ቃል ታጥፎም ያገኘነው ምላሽ ከበፊቱ ያልተለየ ማለትም ድርጅታዊው ህወሓት እንደ አዲስ ይመዝገብ የሚል ውሳኔ ነበር ማለት አብይ አምርና አጋሮቹ እንደካዱት አስታውቋል። የህግ ማዕቀፍ እንደ አዲስ ከመመዝገብ በላይ ከሌሎች የኢትዮጵያ ፖለቲካ ፓርቲዎች በተለየ መልኩ እንዲገደብ በሚያደርግና የትግራይ ህዝብ ጀኖሳይዳዊ ጦርነት በሚክድ መልክ ግዴታ እንዲኖረው የሚያስገድድ ነው ማለት አዲስ የወጣውን አዋጅም ተቃውሟል። ስለሆነም ድርጅታችን ህወሓት የጠየቀውን ነባሩን ሕጋዊ እውቅና ሰርቲፊኬት እንጂ እንደ አዲስ የመመዝገብ ባለመሆኑን በግልጽ ልታውቁ ይገባል ያለ ሲሆን፣ በአሁኑ ላይ አስራ አራተኛ መደበኛ ጉባኤ ድርጅታችን ህገ ደንብ በሚያዘው መሰረት በሮሃናሴ የተካሄደው ጉባኤ ብቻ ነው የምናካሄደው እንጂ ድጋሚ አናካሄድም ብሏል። እዚህ ላይ ማንም ንጹሕ ህሊና ያለው ማንም ሰው ልብ ሊለው የሚገባው ሀቅ ቢኖር በአሁኑ ወቅት ድርጅታችን ህወሓት የፌዴራል መንግስትን በቀጣይ የሚያገናኛቸው ህጋዊ ሰነድ የፕሪቶሪያው ስምምነት ብቻ ነው ብሏል። በመሆኑም የድርጅታችን ህወሓት ነባሩ ህጋዊ የእውቅና ሰርተፊኬት የመመለስ ጉዳይም በዋነኛነት የፖለቲካ ውሳኔ እንጂ የሚከለከል ህግ በሌለበት አዲስ የፖለቲካ ፓርቲዎች የሚመዘገብ ህግ እንደ ጭንብል በመጠቀም ዥዋዥጉ የመጫዎች ችግሩን ከማወሳሰብ የዘለለ ምንም አይነት ፋይዳ የለውም ነው ያለው ህወሓት በመግለጫው። ታዲያ ህወሓት ጨምሮም የተሰረዘው ህጋዊ እውቅና እና ለመመለስ የሚያስችል የህግ ማሻሻያ ህወሓት ሀሳብ እንዲያቀርብ ተጠይቆም ሐሳብ ማቅረቡንም አልካደም። ስለዚህም የፌሪ መንግስት ምርጫ ቦርድ የምዝገባ ህግን ጥላ መከታ አድርጎም እየሄደ ያለውን የፖለቲካ ጨዋታ ቶቅንነት የተሞላበት ነባሩን ሕጋዊ እውቅና ሰርቲፊኬት ለድርጅታችን ዋሰጠው የፕሪቶሪያውን ስምነት ወደ ተሟላ ትግበራ ቢሻገር የምን ጠቀመው ሁላችንም ባይነው። ህወሓት ታዲያ በአሁኑ ሰዓት ምርጫ ቦርድ ያልኳቸውን ብቻ ስሙ፣ ጉባኤ እንደገና አካሂዱም ካልሆነ እንሰርዛችኋለን የሚለው ዛቻ አዘል ተደጋጋይ መግለጫ ለማንም አይጠቅምም ያለ ሲሆን፣ ለሁሉም ግልጽ መሆን ያለበት ጉዳይ ግን ህወሓት በምርጫ ቦርድ ህግና ስርዓት ተከትሎ መንቀሳቀስ ግዴታውን እንደሆነ ያውቃል፣ ያምናልም ብሏል። ሆኖም ግን ድርጅታችን ህወሓት ገና የሚሰረዝ ሳይሆን ከጥር ወር 2013 ጀምሮ ተሰርዟል ከተባለበት ቀን ጀምሮ ይህ መግለጫ እስከወጣበት ድረስ እንደተሰረዘ ነው ያለው። ምናልባትም የኢትዮጵያ ምርጫ ቦርድ ድርጅታችን ህወሓት በወቅቱ ያልተቀበለውም በነሐሴ ኦገስት 2016 ዓ ም ሰጥቻችኋለሁ ያለውን ሰርተፊኬት ሰርዛለሁ እያለ ከሆነ ይችላል ነው ያለው። ህወሓት ጨምሮም ነባሩና ህጋ የእውቅና ሰርተፊኬት ሳይመለስ ሰርዛለሁ ማለት ትርጉም አልባ ነው ብሏል። በመሆኑ ምርጫ ቦርድ ሊያስተዳድረን የሚችል በጠየቅ ነውና መብታችን የሆነውን ህጋዊ እውቅና ብቻ ሲሰጠን ብቻ ነው ብሏል። በተለይም ህወሓት እውቅና ነፍጎ ነባሩን ህጋዊ የእውቅና ሰርቲፊኬት አለመለስ በማንኛውም የፌዴራል መንግስት ሊያጠነው ይገባል ያለ ሲሆን የፕሪቶሪያው ስምምነት እንዲሳካ ጥረት እያደረግን ስለሆነ አለም አቀፍ ማህበረሰብ፣ የአፍሪካ ህብረትና ኢጋድ ጉዳዩን ባንክሮ ተመልክተው የድርጅታችን ህወሓት ነባሩ እውቅና በሰርቲፊኬት እንዲመለስ ፖለቲካዊ፣ ህጋዊና ሞራላዊ ግዴታችሁን እንዲሁም ኃላፊነታ ሀገራችን እንድትወጡ በማለት ጥሪ አቅርቧል። ህወሓትና የፌዴራል መንግስት የገቡበት ጦርነት ተቋርጦ የፕሪቶሪያ ስምምነት ቢፈረምም ህወሓት እንደ አዲስ እውቅና መውሰድ አለበት የሚለው ውሳኔ ተከትሎ የተፈጠረው መወሳሰብ ዳግም ጦርነት ለማስነሳት ጫፍ ላይ ቁሟል። በኦሮሚያ ክልል ምስራቅ ቦረና ዞን ውስጥ 13 የመንግስት ሰራተኞች በታጣቂዎች መታገታቸው ተሰምተዋል። ይህን እገታ የፈጸመው አገዛዙ በሰላም ስምምነት ገብቶ ከሽመልስ አብዲሳ ቢሮ ጋር ኃላፊነት ወስዶ ክልሉን እያስተዳደረ ያለውን እና በሽብር ስሙ ሸኔ ሲል የጠራውን ጦር ፈርጆበታል። በዚህም በኦሮሚያ ክልል በምስራቅ ቦረና ዞን የተፈጸመውን እገታ በተመለከተ የአካባቢው የአገዛዙ ባለስልጣናት እገቷ የተፈጸመው መንግስት ሸኔ ሲል በሽብር የጠራው ኃይልና በአሁኑ ሰዓት አብሯቸው ይሰራል የተባለው ኃይል መሆኑን አስታውቀዋል። ታጣቂዎች ሐሙስ ሚያዝያ 3 2017 ዓ ም ረፋድ 3 ሰዓት አካባቢ ከነገሌ ቦረና ወደ ጉሚ ኤሎሎ በመኪና ሲጓዙ የነበሩ ሰላማዊ ሰዎችን አግተው ወስደዋል ማለት ለቢቢሲን የተናገሩት እገታ የተፈጸመው ለስራ ጉዳይ ከነገሌ ቦረና ወረዳ ወደ ወረዳዋ እየመጡ በነበሩበት 18 ሰዎች ላይ መሆኑን እና አጋቾቹ መንግስት ሸኔ የሚላቸው ታጣቂዎች መሆናቸውን ጨምረው ተናግረዋል ከታገዙት መካከል 13 የመንግስት ሰራተኞች ሲሆኑ ቀሪዎቹ ደግሞ የአካባቢ ነዋሪዎች ናቸው ተብሏል ኃይል ከዚህ በፊት የማሸበር ተግባር ፈጽመዋል ሲል የከሰሰው የወረዳው አስተዳዳሪ አሁን እገታን የገቢ ምንጮ ማድረግ ሰዎችን ወደ ጫካ እየወሰደ ከቤተሰቦቻቸው ገንዘብ እየጠየቀ ነው ብለዋል። ይላን ቢቢሲ አቶ ዶዮን ጠቅሶ የታገቱ ሁሉም የመንግስት ሰራተኞች መሆናቸውን የጠቀሱት አና አስተዳዳሪው 11 የወረዳቸው ሁለቱ ደግሞ ከመንገድና ሎጂስቲክስ የዞን ጽሕፈት ቤት ለድጋፍ ስራ ያመጡ ነበሩ ብለዋል። ከመካከላቸው አንድም የመንግስት ሹመኛ የለም በማለት የታሰሩት ንጹሐን የመንግስት ሰራተኞች ናቸው ለማለት ዳድተዋል። በምዕራብና ደቡብ ኦሮሚያ ክልል ውስጥ እንደሚንቀሳቀስ የሚነገረው መንግስት ሸኔ የሚለው የኦሮሞ ነጻነት ሰራዊት በተደጋጋሚ ከሚፈጸመው እገታ ድርጊቶች ጋር ስሙ ይነሳል። ታዲያ ባለፉት ወራት ውስጥ ሸኔ እጅ ሰጥቷል፣ ሰላም መርጧል በሚል ከሽመልስ አብዲሳ ቢሮ ጋራ በጋራ ስምምነት ከፈረመ በኋላ ኃላፊዎቹ በሽመልስ አብዲሳ ስር ተመድበው የክልሉ መንግስት እየመሩ ያሉ ቢሆንም አሁንም ግን በሸኔ ስም የሚፈጸሙ እገታዎች እንደቀጠሉ ናቸው። ጃል መሮና ሌሎች የሚመራው የኦሮሞ ነጻነት ጦር በተደጋጋሚ እንደሚለው በንጹሃን ላይ የሚፈጽመው እገታም ሆነ በደል የለም ይላል። ፓኪስታን በኒውክሌር ጦር መሳሪያዋ ላይ የሚወስኑትን ከፍተኛ ባለስልጣን ለስብሰባ መጥረቷ አነጋጋሪ ሆኗል። ፓኪስታን በህንድ የአየር መከላከያ ስርዓት ላይ ጥቃት መፈጸሟን ካሳወቀች በኋላ ጠቅላይ ሚኒስትሯ የሀገሪቱን ከፍተኛ ወታደራዊ ውሳኔ የሚያስፈልገውን ቡድን ለስብሰባ ጠርተዋል። ፓኪስታን ከሰዓታት በፊት እንዳስታወቀችው በተለያዩ የህንድ ይዞታዎች ውስጥ የሚገኙ የአየር ኃይል ሰፈሮች ላይ የአየር ጥቃት መከላከያ ስርዓት ላይ ጥቃት ፈጽማለች። በተጨማሪም የከባድ መሳሪያ መተኮሻዎችና ማማዎችን መምታታቸውን የፓኪስታን ወታደራዊ ኃይል አስታውቋል። ከቀናት በፊት ህንድ በፓኪስታን ላይ ጥቃቱ ፈጽሟን ተከትሎ ሁለቱ ሀገራት የአጸፋ የአየርና የሚሳይል ጥቃቶች እየፈጸሙ ናቸውን እየገለጹ ይገኛሉ። ቢቢሲ ዛሬ ቅዳሜ ማለዳ ህንድና ፓኪስታን በሚዋሰኑበት የካሽምር አካባቢ ፍንደታዎች መሰማታቸውን ዘገባዎች አመልክተውኛል ብሏል። የቢስ ዘጋቢዎች ህንድ በምታስተዳድረው ካሽሚር ውስጥ በሚገኙ ሁለት ከተሞች ፍንዳታዎችን ሰምተዋል አረጋግጧል፣ ይላል። ሌሎች መገናኛ ብዙኃንም ፓኪስታን ጥቃት ፈጸምኩባቸው ያለቻቸው የህንድ የአየር መከላከያ ስርዓቶች በሚገኙባቸው የካሽሚር ክፍሎች ውስጥ የፍንዳታ ድምጾች ሰምተዋል ይላል። የህንድ ጦር ሰራዊትም ፓኪስታን ድሮኖችን እና ሌሎች የጦር መሳሪያዎችን በመጠቀም በምዕራባዊ የህንድ ድንበር አካባቢ ጥቃት መፈጸሟ አደገኛ ሁኔታን የሚያስከትል ነው ሲል አስጠንቅቋል። ፓኪስታን ጦር በበኩሉ በህንድ ይዞታዎች ላይ እየወሰደ ያለው ያለውን እርምጃ ህንድ በአየር ኃይሏ ሰፈሮች ላይ ለፈጸመችው የሚሳይል ጥቃት አጸፋ መሆኑን ቢገልጽም ህንድ ግን የተፈጸመው ስለተባለው ጥቃት እስካሁን ያለችው ነገር የለም። ለዘመናት በፍጥጫ ውስጥ የቆዩት ህንድና ፓኪስታን ኒውክሌርን ጨምሮ ዘመናዊ የጦር መሳሪያዎች የታጠቁ ሰራዊቶች ያሏቸው ሲሆን ግጭቱ ተባብሶ ወደ ለየለት ጦርነት እንዳይገቡ ስጋት ተፈጥሯል። ዛሬ ቅዳሜ ማለዳ የተፈጸመው ጥቃት ተከትሎ የፓኪስታኑ ጠቅላይ ሚኒስትር ሼባዝ ሸሪፍ የኒውክሌር ጦር መሳሪያዎች ጨምሮ በአገሪቱ የደህንነት ጉዳዮች ላይ ውሳኔ የሚሰጠው የብሔራዊ እዝ ባለስልጣናትን ስብሰባ ጠርተዋል። ይህ ባለስልጣናት ከፍተኛ የሲቪልና ወታደራዊ ባለስልጣናትን ያካተተ ሲሆን ፓኪስታን ያሏትን የኒውክሌር ጦር መሳሪያዎች የተመለከተና በሌሎች ወሳኝ ሀገሪቱ የደህንነት ጉዳዮች ላይ በመምከር ለሰራዊቱ ትዕዛዝ የሚያስተላልፍ አንድ አካል ነው። በህንድና በፓኪስታን መካከል ያለው ውጥረት የተባባሰው ከሁለት ሳምንት በፊት ህንድ በምትቆጣጠረው የካሽሚር ክፍል ውስጥ ከ20 በላይ ቱሪስቶች በታጣቂዎች መገደላቸውን ተከትሎም ህንድ በዚህ ሳምንት አጋማሽ ላይ የበቀል ጥቃት በፓኪስታን ይዞታዎች ላይ መውሰድ መጀመሯን ተከትሎን ይላል ቢቢሲ በዘገባም። የተወዳችሁና የተከበራችሁ ተመልካቾች የዕለቱ መረጃዎች ለዚህ ነበሩ። መልካም ዜና